በቂ ገንዘብ ቢኖረን ኖሮ የራሴን ቢዝነስ ከፍት ነበር እያለች ታስባለች። እህታችን ህልሟን ተከትላ የከፈተችው ቢዝነስ እንዳሰበችው እየሄደላት አደለ። ትንሽ ተጨማሪ ብር ቢኖረን ኖሮ ቢዝነሴን ያሳድግ ነበር ብላ ታስባለች። እሱም ነጋዴ ነው፣ ደንበኞቹን በአሮጌ ስልኩ ምክንያት በማጣቱ ክፉኛ ተናዷል። ወንድማችን ታታሪ ሰራተኛ ነው። ዛሬ ግን አስቸኳይ ብር አስፈልጎታል። የደሞዙም ቀን በመዘግየቱ የፈለገውን ገንዘብ ሊያገኝ አልቻለም። ሀሳብ አይግባችሁ። ሲንቄ ባንክ የሁሉንም ችግር የሚፈታ መፍትሄ ይዞላችሁ መጥቷል። በወቤ ብድር ሰርቪስ ከቴሌብር ሱፐር አፕ መተግበሪያ ጋር በጋራ በመሆን የተመቻቸ የብድር አገልግሎት ሲሆን አዲስ ቢዝነስ ለመጀመርም ሆነ ያለንን ቢዝነስ ለማስፋፋት በተጨማሪም ስልካቸውን ለመቀየር ለሚፈልጉ ሰዎች ዘመናዊ ስማርትፎኖችን በብድር መልክ ያዘጋጃል እንዲሁም ለግለሰቦች ደሞዛቸውን በሲንቄ ባንክ ሲቀበሉ እስከ አንድ ሚሊዮን ብር ድረስ ብድር ያመቻቻል ስለዚህ አሁኑኑ የሲንቄ ባንክ ወቤ አገልግሎቶች ተጠቃሚ ሁኑ እድገቱን ከዚህ ጀምሩ ሲንቄ ባንክ በአንድነት ወደ ስኬት። እንደምናመሻችሁ ተመልካቾች ከኢትዮጵያ ቴሌቪዥን ኢቲቪ 57 የምሽት የስፖርት ዜናዎችን እነሆ። ከዜናዎቹ ጋር ደግነት መኩሪያኔ። ሲንቄ ባንክ የስፖርት ዜናዎቻችን የክብር አጋር ነው። ከልብ እናመሰግናለን። በ32ተኛ ሳምንት የኢትዮጵያ ፕሪምየር ሊግ ዛሬ በተደረገ ጨዋታ የዋንጫ ተፎካካሪው ኢትዮጵያ ቡና ከወላሏ ዲግራት ዩኒቨርሲቲ አቻ ተለያየ። ጨዋታው ግብ ሳይቆጠርበት ነው የተጠናቀቀው። ኢትዮጵያ ቡና ዛሬ ቢያሸንፍ ኑሮ ከኢትዮጵያ መድን ያለውን የነጥብ ልዩነት ወደ ስድስት ማጥበብ የሚችልበትን እድል ሳይጠቀም ቀርቷል። ዛሬ ረፋር ላይ በተደረገ ሌላ ጨዋታ አዳማ ከተማ ሀዲያ ወሳናን አንድ ለባዶ በማሸነፍ በፕሪሚየር ሊጉ ለመቆየት እየታገለ ይገኛል። በረከት ወልዳ ዮሐንስ በራሱ መረብ ያስቆጠራት ግብ ደግሞ አዳማ ከተማን አሸናፊ አድርጋለች። 12 ሰዓት ላይ የጀመረው የኢትዮ ኤሌክትሪክና የወላይታ ዲቻ ጨዋታ ደግሞ በአሁኑ ሰዓት እየተካሄደ ይገኛል። ኢትዮ ኤሌክትሪክ ስቱዲዮ እስከገባንበት ሰዓት ድረስ ጸጋዬ ብርሃኑ በራሱ መረብ በአስቆጠራት ግብ ወላይታ ዲቻን አንድ ለባዶ እየመራ ይገኛል። የ32ተኛ ሳምንት የኢትዮጵያ ፕሪሚየር ሊግ የመጨረሻ ሁለት ጨዋታዎች ነገ ቀጥለው ሲደረጉ መቻል ከሀዋሳ ከተማ፣ መቀለ ሰባ እንደርታ ከፋሲል ከነማ ጨዋታቸውን ያደርጋሉ። የኢትዮጵያ ሴቶች ፕሪሚየር ሊግ የ2018 ዓ ም የውድድር ዘመን የተጫዋቾች የዝውውር ጊዜ ይፋ ሆኗል። በዚህም መሰረት የውድድር አመቱ የተጫዋቾች የዝውውር ጊዜ ከሐምሌ አምስት ሁለት ሺ አስራ ሰባት ዓመተ ምህረት እስከ መስከረም ሀያ ሶስት ሁለት ሺ አስራ ስምንት ዓመተ ምህረት ድረስ ክፍት ሆኖ እንደሚቆይ የኢትዮጵያ እግር ኳስ ፌዴሬሽን ዛሬ አሳውቋል። የኮምቦልቻ ጨርቃጨርቅ የውሃ ዋና ቡድን አባላት በተሳተፍንበት ውድድር ሁሉ ውጤታማ ብንሆንም አስፈላጊው ድጋፍና ክትትል ግን እየተደረገልን አይደለም አሉ ቡድኑ በዘጠነኛው የመላው አማራ ጨዋታዎች 42 የወርቅ ሜዳሊያዎችን ጨምሮ 106 ሜዳሊያዎችን ጠራርጎ መውሰዱ ይታወሳል ዮሴፍ ሹምዬ በቅርቡ በተከናወነው የመላ አማራ ጨዋታዎች የኮምቦልቻ ከተማ የውድሩ አሸናፊ ሆኖ ማጠናቀቁ ይታወሳል። ኮምቦልቻ በዚህ ውድድር 111 ሜዳሊያዎችን ሲያስመዘግብ 106ቱ በውሃ ዋና ስፖርት የተገኙ ናቸው። በውድድሩ ከተማዋን የወከለው የውሃ ዋና ቡድን 42 የወርቅ፣ 28 የብርና 36 የነሃስ ሜዳሊያዎችን በማሸነፍ አስደናቂ ታሪክን ሰርቷል። ያስመዘገብኩት 16 ወርቅና 6 ብር ነው። በግሌ 7፣ በቡድን ደግሞ አምስት በአጠቃላይ 12 የወርቅ ሜዳሊያ አስቆጥሮ ያሉ በዚህ ውድድር ላይ 43 ውድድር አይነት ውስጥ ተካሂደዋል። ሁለቱ ወርቆች በጣም ራስ ይሄዱ ሌሎቹና 43ቱን ወርቆች በአጠቃላይ የኮምቦልቻ ጨርቃ ጨርቅ ውሃ ዋና ክለብና የኮምቦልቻ ከተማ አስተዳደር በውሃ ዋና ሊያመጣ ይችሏል ማለት ነው። ይህ አስደናቂ ውጤት የተመዘገበው ታዲያ በስፖርተኞቹ የግል ጥረት ነው። እኛ ይህን ሁሉ ውጤት ያመጣነው በራሳችንና በአሰልጣኛችን ጥረት ነው። ምክንያቱም ከተማ አስተዳደሩ ምንም ድጋፍ አያደርግልንም ማንኛውም ሰው ምንም አይደል ድጋፍ አያደርግልንም። ይሄን በራሳችን ጥረት በራሳችን ልፋት ነው ያመጣ ነው። በራሳችን ጥረትና በአሰልጣኛችን ጥረት ነው እዚህ የደረስነው እና ኮምቦልቻ ጨርቃ ጨርቅም አለ ብዙም እሱ ነው፣ በትንሹም ቢሆን እሱ ድጋፍ እያደረገልን ነው። ከባዱ ይሻላል። ያው በጥቅማ ጥቅም ምናምን በጣም የተጎዳ ቲም ነው፣ ብዙ ነገር ያስፈልገዋል። ከተማ አስተዳደሩን ተስፋ እናደርጋለን ከዚህ ውድድር በኋላ የሆነ ነገር እንዲያደርግልን ማለት ነው። አሁን ያሁኑ ውድድር በራሴ በግሌ ከ200 ሺህ ብር በላይ አውጥቻለሁ። እኔ ራሴ ማለት ነው። ይሄን ማንንም አይረዳልንም። ስፖርቱን ስለምወደው ብቻ ነው። ማሰልጠን ብቻ አይደለም ሌሎችም አሰልጣኞች እንዲህ አይነት መስዋዕትነት ቢከፍሉ ስፖርቱን ላይ ታደርሳለህ። ላይ ካደረስክ በኋላ ከዚህ በኋላ የኮምቦልቻ ከተማ አስተዳደር ሊያስብበት ይገባል። የኮምቦልቻ ከተማ ውሃ ዋና ቡድን ከተማዋን ወክሎ በሚያደርጋቸው ክልል አቀፍ ውድድሮች እንዲሁም አማራ ክልልን በመወከል በሚያከናውናቸው የሀገር አቀፍ ውድድሮች ላይ ውጤታማነቱን ደጋግሞ አስመስክሯል። የከተማ አስተዳደሩ ግን ለዚህ ውጤታማ ቡድን ድጋፍና ክትትል የማድረግ ኃላፊነቱን ዘንግቶት ቆይቷል። ምንም አይነት ድጋፍ የለም። አይደለም። ሌላ ይቅርና ኢቪን ኢፍ የባለሙያ ድጋፍ የለንም። ባለሙያው ምን ነኝ፣ አሰልጣኙ ምን ነኝ። ትንሽ ድርጅቱ ኮምቦልሻ ጨርቃጨርስ ፋብሪካው ጋር ስራ አስኪያጁ ባላቸው መልካም አመለካከትና ጥሩ ድጋፍ ባላቸው ስብዕና ብሳቸው አሁን ስቲል ነው ዛሬ ደስ የመጣ ነው። መኪና የኮምቦልቻ ከተማ ቀደም ባሉት ዓመታትም ኢትዮጵያን በኦሎምፒክ የወከለችው ራይል ፍሳሀን ጨምሮ በርካታ ዋናተኞችን በማፍራት የሚታወቅ አካባቢ ነው። አካባቢው ለስፖርቱ የተሰጡ ኮከቦች መፍለቂያ ሆኖ ሳለ ለምን አስፈላጊው ድጋፍ አልተደረገለትም ስንልም ጠይቀናል። በሚባለው ልክ አልደገፍ ነው። ቀጣይ ስራ እንደሚጠብቀን ከሚመለከታቸው አመራሮች ጋርም ተነጋግረናል። ከዚህ ባለፈ ራሱ ትልቅ የውቅና ፕሮግራም ያው ልጁ ካደረገው አስተዋጽኦ አንጻር የተለያየ ሜዳሊያ ላይ ከአስራ አንዱ ሜዳሊያ ያመጣች ልጅ አለች፣ ሰባት ስምንት ሜዳሊያ ግለሰቦች ሳይቀሩ ማለት ሰው ለእነሱ ትልቅ እውቅና መስጠት እንዳለብንም የተነጋገርንበት ሁኔታ ነው ያለው። በቀጣይ የተሻለ ስራ መስራት እንዳለብን ዞሮ ዞሮ ያው ልምድ የወሰድንበትና ትምህርት የወሰድንበት ውድድር ነበረ። ተስፈኞቹ፣ ተስፈኞቹ ኢልሃምና ተምኪን አስፈላጊው ድጋፍ ይደረግልን እንጂ ዓላማችን ነገ ሀገራችንን በዓለም አቀፍ መድረክ ማስጠራትም ነው ይላሉ። ተወዳዳሪ ወደ ኢትዮጵያ ማስጠራት ፈልጋለሁ። ወደ ውጭ መሄድ ፈልጋለሁ። ውኃዋና ኢትዮጵያ ብዙ አትታወቅም፣ በሩጫ ነው እስካሁን ምንም ውጪ ላይ ወጥቶ ስፖርተኛ የፈጠሩት ነገር የለም። ከዚህ በኋላ ግን በእኛ ጊዜ የሆነ ነገር ውስጥ አገራችንን ወክለን ዓለም አቀፍ ላይ የሆነ ለማስጠራት እንሰራለን፣ እንሞክራለን፣ ደግሞ እናደርገዋለን። እርግጠኛ ነው ከውጭ ቸልሲ፣ ሊያም ዴላፕን ለማስፈረም ተቃረበ። የ22 ዓመቱ እንግሊዛዊው የኢፕሱች ታውኑ አጥቂ ሊያም ዴላፕ ማንቸስተር ዩናይትድን ጨምሮ በኤቨርተንና በጀርመን ክለቦች ቢፈለግም ተጫዋቹ ግን ምርጫውን ቸልሲ አድርጓል ብሏል ታማኙ የተጫዋቾች ዝውውር ዘጋቢ ፋብሪዚዮ ሮማ ነው። ሊያም ዴላፕ በቼልሲ ፕሮጀክት ደስተኛ ሲሆን ዳግም ከኢንዞ ማሬስካ ጋርም መስራት ይፈልጋል ተብሏል። የ22 ዓመቱ አጥቂ ሊያም ዴላፕ የውል ማፍረሻ 30 ሚሊዮን ፓውንድ ሲሆን በግል ጥቅማ ጥቅም ጉዳይም ከቼልሲ ጋር በቅርቡ ይጨርሳል ተብሏል። የጣሊያኑ ክለብ ኤሲ ሚላን ማሲሚሊያኖ አሌግሪን ዳግም አሰልጣኝ አድርጎ ሊቀጥር ነው። በውድድር አመቱ በሰርጆ ኮንሴሳዊ የተመራ ውጤታማ መሆን ያልቻለው ኤሲ ሚላን የቀድሞ አሰልጣኙን ማስ ሚላኑ አሌግሪን አዲስ አሰልጣኝ አድርጎ ለመቅጠር ተስማምቷል ተብሏል። የቀድሞው የዩቬንቱስ አሰልጣኝ ማክስ አሌግሪ ከ2010 እስከ 2014 ኤሲ ሚላንን ያሰለጠነ ሲሆን ከ11 አመታት ቆይታ በኋላ ደግሞ ዳግም የቀድሞ ክለቡን ይረከባል ተብሏል። ኤሲ ሚላን በጣሊያን ዋንጫ ለፍጻሜ ደርሶ በቦሎኛ ተሸንፎ ዋንጫውን ማጣቱ ይታወሳል። ማስሚላኖ አሌግሪ በሚላን ቤት የሶስት አመት ውል ይፈርማል የተባለ ሲሆን በአመት አምስት ሚሊዮን ዩሮ የተጣራና እንደ ውጤቱ እየታየም ሁለት ሚሊዮን ዩሮ ጉርሻ ይሰጣል ነው የተባለው። የሳውዲ አረቢያው ክለብ አልናስር ፖርቹጋላዊን ኮከብ ክርስቲያኖ ሮናልዶን ውል ለማራዘም እየሰራ እንደሆነ አሳወቀ። ክርስቲያኖ ሮናልዶ የውድድር አመቱ መጨረሻ ላይ በአልናስር የሚያቆየው ውል የሚጠናቀቅ ሲሆን ቀደም ሲል ሁሉም ነገር አብቅቷል ማለቱን ተከትሎ ግን ከክለቡ ጋር እንደሚለያይ ተነግሮ ነበር። ዛሬ በወጣ መረጃ ደግሞ የክለቡ ዳይሬክተር ሄሮ ውሉን ለማደስ እየሰራን ነው ብሏል። ክርስቲያኖ ሮናልዶ ከእኛ ጋር እንደሚቆይ ተስፋ እናደርጋለን የክርስቲያኖ ሮናልዶ ከመጀመሪያው ጀምሮ እዚህ መሆን እንደ ሀገር የተያዘ ትልቅ ፕሮጀክት ነው። የሳውዲ አረቢያን እግር ኳስም የቀየረ ትልቅ ሰው ነው። በየቀኑ ሁሉም ክለቦች እሱን ይፈልጋሉ። ከእኛ ጋር እንደሚቆይ ግን ተስፋ እናደርጋለን። እየተነጋገርን ነው ሲል አስተያየቱን ሰጥተዋል። የፊታችን እሁድ በሚከፈተው የተጫዋቾች የዝውውር መስኮት አርሰናል፣ ቸልሲ፣ ሊቨርፑልና ማንቸስተር ዩናይትድን ጨምሮ በርካታ ክለቦች አጥቂ የማስፈረም ውጥን ይዘዋል። ለመሆኑ በዝውውር ገበያው ላይ የትኩረት ማዕከል ሊሆኑ የሚችሉ አጥቂዎች የትኞቹ ናቸው? ዮሴፍ ሽምዬ በተከታዩ ዘገባ ያስቃኝናል። የክረምቱ የተጫዋቾች የዝውውር መስኮት የፊታችን እሁድ ተከፍቶ ለአርባ ቀናት የሚቆይ ይሆናል። በዝውውር መስኮቱ የአጥቂ ተጫዋቾች ጉዳይ ዋነኛ ማጠንጠኛ እንደሚሆንም ይጠበቃል። የፕሪምየር ሊግ ተሳታፊዎቹ አርሰናል፣ ቼልሲ፣ ሊቨርፑል እና ማንቸስተር ዩናይትድ አጥቂ ፍለጋ ወደ ገበያ መውጣታቸውም አይቀሬ ነው። ገና ከወዲሁ በርካታ የፊት መስመር ተጫዋቾች የፕሪምየር ሊጉ ኃያላንን ጨምሮ ከታላላቆቹ የአውሮፓ ክለቦች ጋር ስማቸው እየተያዘም ይገኛል። የዝውውር መስኮቱ አበይት የትኩረት ማዕከል ይሆናሉ ተብለው የተለዩ አጥቂዎችም አሉ። ከነዚህ ቀዳሚው ደግሞ ቪክቶር ዮከሬሽ ነው። የ26 ዓመቱ የስፖርቲንግ ሊዝበን አጥቂ በአርሰናልና ማንቸስተር ዩናይትድ በጥብቅ ይፈለጋል። ስዊድናዊ ተጫዋች በ2023 ከኮቨንትሪ ሲቲ ስፖርቲንግ ሊዝበንን ከተቀላቀለ በኋላ ግብ ማምረቱን ተያይዞታል። በዚሁ ውድድር ዓመትም በ52 ጨዋታዎች 54 ግቦችን ማስቆጠር ይችሏል። ጉልበተኛ፣ ፈጣንና ሁነኛ ጨራሽ ስለመሆኑም ተመስክሮለታል። ከዚህ አንጻር በታላላቆቹ ክለቦች በጥብቅ መፈለጉ አያስደንቅም። ምናልባትም ትልቁ ጥያቄ በፖርቱጋል የደመቀው ዮኬርሽ ስኬቱን በፈታኙ የእንግሊዝ ፕሪምየር ሊግ መድገም ይችላል ወይ የሚለው ይሆናል። አጥቂው ወደ እንግሊዝ ክለቦች የሚያደርገው ዝውውር ከተሳካም ከ60 እስከ 70 ሚሊዮን ፓውንድ እንደሚከፈልበት ይጠበቃል። ሌላኛው የዝውውር ገበያው የትኩረት ማዕከል ደግሞ ቤንጃሚን ሼሽኮ እንደሚሆን ይጠበቃል። 21 ዓመቱ ላይ የሚገኘው የአርቢ ላይፕዚግ አጥቂ ቼልሲና አርሰናል አይን ከጣሉበት ሰነባብቷል። ቁመተ መልሎ አጥቂ በአየር ላይ ኳስ እጅግ ውጤታማ ነው። ፍጥነቱና በሁለቱም እግሮቹ ግብ በማስቆጠር የተካነ መሆኑም ፈላጊዎቹ እንዲበዙ አድርጓል። በዚህ ዓመትም 45 ጨዋታዎችን አድርጎ 21 ጎሎችን አስቆጥሯል። ስሎቬኒያዊውን ውጤታማ አጥቂ አርሰናል ባለፈው ዓመትም ለማስፈረም ሽቶ ሳይሳካለት መቅረቱም ይታወሳል። ዝውውሩ በዚህ ዓመት የሚሳካ ከሆነም 7 ሚሊዮን ፓውንድ እንደሚከፈልበት ይጠበቃል። ማቲያስ ኩኛም በዝውውር መስኮቱ የሚጠበቅ ሌላኛው ተጫዋች ነው። በወልቨርሃምፕተን በግሉ ጥሩ ዓመትን ያሳለፈው ኩኛ 36 ጨዋታዎችን አድርጎ 17 ጎሎችን በስሙ አስመዝግቧል። የ26 ዓመቱ ብራዚላዊ ካስቆጠራቸው ጎሎች በተጨማሪ የግብ ዕድሎችን በመፍጠርና ጨዋታን በማቀጣጠልም ትልቅ ድርሻ ነበረው። ተጫዋቹ በማንቸስተር ዩናይትድ በጥብቅ የሚፈለግ ሲሆን ሁለቱ ክለቦች በዝውውሩ ሂሳብ ላይ መስማማታቸውም እየተገለጸ ይገኛል። ማንቸስተር ዩናይትድ ከተጫዋቹ ጋር በግል ጉዳዮች ላይ ከተስማማ ዝውውሩ በአጠረ ጊዜ እንደሚጠናቀቅም ይጠበቃል። የኒውካስትል ዩናይትዱ አሌክሳንደር አይዛክም በገበያው ስሙ ተደጋግሞ ሊነሳ የሚችለው ተጫዋች ነው። አርሰናልና ሊቨርፑልም የ25 ዓመቱን አጥቂ ለማስፈረም ቋምጠዋል። በእርግጥ ኒውካስትል ዩናይትድ የቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳትፎ እድሉን ማረጋገጡን ተከትሎ ተጫዋቹ በሴንት ጄምስ ፓርክ የመቆየት ዕድልም አለው። ያም ሆኑ በውድድር ዓመቱ 27 ጎሎችን እያስቆጠረውን አጥቂ አርሰናልና ሊቨርፑልን ጨምሮ ታላላቆቹ ክለቦች ከ100 ሚሊዮን ፓውንድ በላይ መድበው እድላቸውን መሞከራቸው አይቀሬ ነው። ተመልካቾች ከኢቲቪ 57 የምሽት የስፖርት ዜናዎቻችን ተጠናቀቁ። ደግነት መኩሪያ ነበርኩ። በሰላም ደሩ። ሮዛ የስፖርት ዜናዎች እጨርሻለሁ። አመሰግናለሁ። መልካም ምሽት። ደግነት። ተመልካቾቻችን ኢቲቪ ዜና 57 የዕለት ሀሙስ ምዕራፍ ሁለት እየተከታተላችሁ ቆይታ አድርጋችኋል። ከጥቂት ደቂቃዎች በኋላ ምሽቱ ሁለት ሰዓት ላይ ስንመለስ በምዕራፍ ሶስት የምንገናኝ ይሆናል አብራችሁ ነው።